ሰላም ውዲና የተወደዳችሁ የመብራት ቤተሰቦች ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እነሆ ዛሬ ደግሞ እጅላችሁ መጥቻለሁ። ጽናት የኪራ አባት ሽማግሌ ላከ ወደ ጽናት ቤተሰቦች ጋር ማለት የጽናት ቤተሰቦች ደግሞ ሽምግልናውን ይቀበላሉ ወይስ አይቀበሉም? አብረን እናያለን። አብራችሁኝ ተከታተሉኝ። ላይክ ላይክ አድርጉኝ እንዳትረሱ። እንግዲህ ጽናት በክፍል 77 ላይ የታየው ያው ኪራ ሽማግሌ ወደ ቤተሰቦቿ ወደ ጽናት ጋር ለመላክ እና የኪራ አባት ደግሞ ሽምግልና ሊልክ እየተዘጋጀ ነበርና፣ በመሀል ምን ተፈጠረ አብረን እናያለን። አብራችሁን ቆዩ እላለሁ። የኪራ አባት ደግሞ ያው ብቸኛ ልጁ ኪራ አንድ ልጁ ስለሆነ ልጁን ድግስ አድርጎ ሞቅ ድምቅ አድርጎ ለመዳር እየተዘጋጀ ሽርጉድ እያለ ነው ማለት ነው። የኪራ አባት የኪራ አባት ያው ኪራን እናቱ ስትታመም እናቱ አብሮ ስላላሳመመ ብዙ ነገር የደበቀው ነገር ስላለ ያው እየከፋው ነውና ልጅን ጎድቼዋለሁኝ እና አሁን ደግሞ አለሜን የማይበት አንድ ልጄ ነውና የእናቱ አደራ ነው። እናቱ የኪራ እናት ስትሞት ያው አደራ ለጽናትና ለአባቱ አደራ ልጄን እያለች ነው የሞተችው የኪራ እናት። አሁን ግን ወደ ኪራ አባት አሁን ግን ወደ ኪራ አባት ስንመጣ የኪራ አባት ደግሞ ወደ ጽናት ቤተሰቦች ጋር ሽማግሌ ልኮ ሊያገባ ነው። ልጃቸውን በክብር ሊያገባ በስነስርዓት በወግ በማድረግ ሽምግልና እንግዲህ የኪራ አባት ለመላክ ሽር ጉድ እያለ ይገኛል ማለት ነው። ቤተሰብ በክፍል ሰባ ስምንት ላይ እንዳየ ነው። ኪራና ኪራና ጽናት ያው ልጅ ለመውለድ እያቀዱ ስለሆነ ያው እንግዲህ ከጋብቻ በፊት ልጅ መውለድ ስለማይቻል የኪራ ቤተሰቦች ደግሞ ልጃቸውን መዳር ይፈልጋሉ። ይህም ደግሞ የኢትዮጵያ ባህል ነው። ግዴታ ደግሞ ይህንን ሰርግ መደገስ አለበት እና ሰርግ ደግ ሰው ምናምን ሊተዋወቁ ነው፣ ከጽናት ቤተሰቦች ጋር ማለት ነው። የጽናት አባት ምን ይላል? ምንድን ነው መልሱ? አብረን መነግ ይሆናል ማለት ነው በዚሁ እንዳለ ደግሞ ያው የኪራ ቤተሰቦች ና የጽናት ቤተሰቦች ያው ሰራተኛ ናት ልጃችንን ከቤት ሰራተኛ ልጃቸው እንድትማር ጽናት መታ በዚሁ አጋጣሚ ያው የቤት ሰራተኛ ሆና ከቤት ሰራተኝነት ደግሞ አልፎ አሁን የቤት መቤት ሆናለች ማለት ነው። የጽናትን ሕይወት የቀየረ አምላክ የሁላችንንም ሕይወት እንደዚህ ይቀይርልን አሚን በሉ ማለት ነው እና በነገራችን ላይ ጽናት በጣም አስተዋይ ናት። ያው ሁሉንም ነገር በብልሀት ነው የምትሰራው ነገር፣ የምታደርገው ነገር እና ጽናት አሁን ለሷ ያሁሉ ስቃ ያሁሉ ነገር አልፋ እዚህ ደረጃ ላይ የሚደሷ በጣም ትልቅ ነገር ነውና ጽናትዬ፣ መልካም የትዳር ዘመን ይሆንልሽ ነው ምለው ማለት ነው። በዚሁ አጋጣሚ ጽናትና ኪራን በጣም ነው የምወዳቸው በጣም አደንቃቸዋለሁ። በቃ አድናቂዎች ቻቸው እነኚህ ኔ ማለት ነው እና ሁላችሁም በጣም ነው የምትወዳቸው እና ናሁሜና ምሩ ደግሞ እንትና ጽናት ሚስጥር ታውቃለች ማለት ነው እና ጽናት ደግሞ ለእናቷ ለምሩ እናት ሂዳ ጽናት ምሩ የልብ ሕመም እንዳለባት እሱን ሄዳ ልትነግራት ትችላለች ማለት ነው። ቢሰም ማለት ነው። ያ ደግሞ እንዳይሆን እናሁም ደግሞ ዳግም ያስጠነቀቃት ነው ማለት ነው፣ እና እንዳትናገር የናሁ ማነት ደግሞ ልጅ መውለድ በጣም ከየልጅ ፍላጎት የማለት ያት ማንኛውም ሰው የባል እናት በቃ ልጅ እንዲወለድላቸው እና ልጅ እንዳሳድጉ እነሱ በቃ ማለት በቃ የልጃቸው ልጅ ለማቀፍ በቃ በጣም ፍላጎት አላቸው። ከዛ የተነሳ ያው ምሩ ጭንቀት ላይ ናት። ምሩ በጣም እየተጨናንቀች ነው። ይሄ ደግሞ ግዴታ የምሩ እናት የልብ ሕመም ሕመምተኛ መሆኗን ማወቅ አለባት ብዬ ነው ማስበው። ቤተሰብ ወደነ ሰኒ ስመጣ ደግሞ ሰኒና ክብሩም ደግሞ ጭንቀቷን ሁሉን እየተካፈላት ነው ያለው እና አንዳንድ ጊዜ በጨለማ በጨለማ ብዙ ጨለማዎች አሉ። ከሰዎች ጋር ስንርቅ ምናዋያቸው የምናደርጋቸው ነገር በጣም ብዙ ነገሮች አሉና ከሰው ጋር ስንርቅ ሙሉ በሙሉ እንትናችን ይርቃል ማለት ነው። ያው አንዳንድ ጊዜ ብቸኛ መሆን ብዙ ነገር ያመጣል። በቃ ተጽዕኖ ያሳድራል። ብቸኛ ስትሆኑ ብዙ ነገር ልትሆኑ ትችላላችሁ። አእምሮ መጨናነቅ አለ በቃ በአእምሯችሁ ለሚመጣው ነገር በሙሉ የአያን ጭንቀት ሁሉ ይወልድና ከሰው ጋር እንዳትጠጉ ከሰው ጋር እንዳትቀላቀሉ ያደርጋል። እና አንዳንድ ጊዜ ከሰው ጋር መገናኘትም ትልቅ ነገር ነው ብዬ ነው የማስበው ማለት ነው። ሰኒ አሁን በህቷ ጉዳት በህቷ ባል ቤተሰቦች ባደረጉባት ነገር እሷም ሕይወቷን ጊዜዋን እንትን እያለች ነው እያቃጠለች ነው። ያኔ ሰኒ ትክክል አይደለችም። እና አሁን ደግሞ ክብሮ ወደሷ ሄዶ በቃ ህይወቷን መስመር እንድታስይዝ እያደረጋት ነው። በጣም ደስ የሚለው ማለት ነው። ቅዱስ ደግሞ በጣም ያሳዝናል። ኮሜንታተሮች ራሱ በጣም እንደሚያሳዝኑ ልም የኮሜንት ስታደርገው አያለሁኝና ያሳለፈው ነገር እኔ ግን ስጠረጥር የሰኒ የባሏ ቤተሰቦች ምናምን ይመስለኛል፣ እንደዛ ምናምን ነው የሚመስለኝ። በነገራችን ላይ ና ቅዱስ የሆነ ታሪክ አለው ወይ ደግሞ ከሰኒ እህት ጋር የባሏ ቤተሰቦች እንደዛ ወይ ወንድም ብቻ እንደዛ ነገር ነው። ምክንያቱም ቤተሰቦቹን አልቀበርኩም ከቤተሰብ ጋር ስንት ቀብሬያቸዋለሁ እያለ ብቻ ጣርጥር ያለውኝ እኔ ማለት ነው። እና ቤተሰብ እንግዲህ የጽናት ቤተሰቦች የኪራን አባት ሽምግልና ይቀበላሉ አይቀበሉም አብረን እናያለን። ከተቀበሉም በጣም ደስ ይላል። እኔ ግን ይቀበላሉ ብዬ ነው ማስበው ማለት ነው። እንደሚቀበሉ እርግጠኛ ነኝ። ምክንያቱም አባትየው ያው የቤት ሰራተኛ ሆና አዛ ቤት እየሰራ የትምህርቱ አንዴቶች እነሱ ጥሩ እንደሆኑ ሁሉ ነገር አይቷል። በዛ ላይ ደግሞ ኪራም ጥሩ ልጅ ነው። እናቱም ደግሞ ለኪራ በቃ ኃላፊነት በቃ አደራ ብላው ነው የሄደችው እና በዚህ አጋጣሚ የኪራ አባት ሽምግልና ሲልክ በጣም ተደስተው ነው የሚቀበሏቸው ብዬ አስባለሁ። ቤተሰብ እንግዲህ አብረን እናያለን ማለት ነው። ቤተሰቦቼ አብራችሁ ስለነበራችሁ እስካሁን እጅግ አድርጌ አመሰግናለሁኝ። ጠፍቻለሁኝ ከቻናሌ እንግዲህ አሁን እየመጣሁ ነው ሰሞኑን። አበረታቱኝ። በተለያየ ነገር እመጣለሁኝ አብራችሁን ቆዩ ነው የምለው። የኪራ አባት ደግሞ ያው ልጅን ለማስደሰት የማያደርገው ነገር የለምና ይሳካለት፣ ይሳካላቸው እና ደግሞ ይቀበላቸው ነው ምለው ማለት ነው። እውነት ደስ ይለኛል ቢቀበሏቸው ማለት ነው ሽምግልናው። ምክንያቱም ልጆቹ ስለተዋደዱ ስለማይለያዩ እንደሚቀበሏቸው እርግጠኛ ሆኜ ነው እምነግራችሁ። ስለ ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። መልካም ቆይታ፣ በቀጣይ እንገናኝ።